ብዙ ጊዜ በዚህ ፕሮግራም ላይ አበክረን እንደምንለው አበክረን ብዙ ጠቅመና አናቅም ማለት አበክረን በዚህ ፕሮግራም ላይ አበክረን እንደምንለው ያለ ትናንት መነሻ የሆነ የዛሬ ድርጊት ብዙ የለም፣ ካለም በጣም ጥቂት ነው የሚሆነው። ስለዚህ ሁል ጊዜ ይመስለናል እንጂ ከትናንት የቀጠለ ነው ህይወታችን። እና ከለታት በአንድ ቀን በ1973 በፈረንጅ አቆጣጠር በኢትዮጵያ 1965 ግብጽ በስድስቱ ቀናት ጦርነት የደረሰባትን ከባድ ድምሰሳ ለመበቀል ሆስኒ ሙባረክ የሚባሉ ኃይለኛ የአየር ኃይል አዛዥ የነበራት ጊዜ ነው እና አንዋር ሳዳት የሚባሉ መሪ ነው የነበሯት። እስራኤል በተዘናጋችበት ሰዓት ግብጽ የስድስት ቀናቱን ጦርነት ለመበቀል ያስችለኛል ያለችውን ማጥቃት ከፈተች። ግብጽ እስራኤል ላይ እስራኤል ላይ ዮም ኪፑር የሚባል የንስሐ ቀን አላት፣ እስራኤል እንደ ይሁዳውያን እምነት ማለት ነው። ሀያ አራት ሰዓት እህል አትቀምስም። ሀያ አራት ሰዓት ሀያ አራት ሰዓት ምንም ንቅናቄ ስለሌለ ህጻናት አስፋልት ላይ ነው የሚጫወቱት። የዛን ጊዜ መኪና እንቅስቃሴ የለም፣ ምንም ነገር የለም፣ ወፍ ዝር አይልም። እና እንደ ሻባቱ ነው። ከሻባቶች ሁሉ ሻባት ነው። ኦኬ። ስለዚህ የእስራኤል ጦርም በነበረው መረጃ መዘናጋት አልጠረጠረውም። ግን በኋላ ላይ እንደምንሰማ ሌላ ሰፊ ታሪክ። ኤኒዌይስ ኒይስ አድቫንቴጅ ያገኘች ግብጽ ና ያማ ጥቃት ተከፈተ እና ሶሪያም ነበረች እዛ ዛ ውጊያ ላይ፣ ያው ውጊያው ቀጠለ። ታሪኩን ለማሳጠር የተወሰነ የተወሰነ ጥቃቶች አሳረፈች ግብፅ። በኋላ ላይ እስራኤል ከያሉበት ተሰባሰቦች እስኪያረጉ ድረስ ተደረገ ምናምን። አሁን መመለስ ጀመረች እስራኤል ማለት ሁኔታውን። ኤንዌይ ያ ጦርነት በካምፕ ዴቪድ በሚባለው ስምምነት ተቋጨ። ግብፅም እንትንን በስምምነት ውስጥ እንትኑ እንዲመለስላት ተደረገ ማለት ነው። በስድስቱ ቀን ጦርነት የተወሰደባት የሲናይ በረሃ የሲናይ በረሃ እና ጋዛ ጭምር ነው የተወሰደባት የነበረው የሲናይ በረሃ ተመለሰላት ማለት ነው። እና ሁለቱ በአረቦችና በእስራኤል መካከል የተደረገ የመጀመሪያ የሰላም ስምምነት ይሄ የካምፕ ዴቪ ስምምነት በጂሚ ካርተር ጊዜ የተደረገ ማለት ነው። የአሜሪካ ፕሬዚዳንት ሰው አሁን ምንድን ነው እያወራን ያለ ነው። ከዛ ጦርነት በኋላ ጋዛ ምዕራብ ዮርዳኖስ ምንለው እና ኢየሩሳሌም ጨምሮ ምዕራብ ዮርዳኖስ እና ኢየሩሳሌም በዮርዳኖስ እጅ ነበሩ ጋዛ ደግሞ በግብፅ እጅ ነበር እስራኤል ያንን ጠቀለለች ማለት በዚሁ በስድስት ቀን ጦርነት ከዛ በፊት የነበረ ስፋት እንጃ ከሁለት እጥፍ በላይ ሳይጨምር አልቀርም። እንደዛ ሆነች ማለት ነው። ከዛ በኋላ ደግሞ ያው የፍልስጤም ጥያቄ እስካሁን አለ ማለት ነው። አሁን እዚህ ከመጣን በኋላ የኦስሎ ስምምነት የሚባል የሊበር የእስራኤል የኢሳቅ ራቢንና ያሲር አራፋት በአይሁዳውያን ታሪክ የአንድ አይሁዳዊ መሪ በአይሁዳዊ ነፍሰ ገዳይ እጅ ሲሞት የመጀመሪያው ናቸው። እሳቸውና ፍልስጤም ነጻ አውጪ ድርጅት ፒሎ ባለ ቼከርድ በእንትናቸው የሚታወቁት ማለት ነው የዳማ ካፊያ ያሲር አራፋት እዛ አሜሪካን ሄደው በቢል ክሊንተን አጨባባጭነት፣ አቤት የነበረ ትግል ለመጨባበጥ አንዱ ሌላውን ሁለቱ አንዱ ሌላውን የሚለውን ነገር ታውቃለህ። ኤኒዌይ ሰላም ከባድ ነው ጦርነት ከመስራት። እና ተጨባበቱ ሁለቱ ተጨባበጡ ሁለቱ ተጨባበጡ። የነሱ መጨባበጥ እኮ የኖቤል አሸላሚ ተሸላሚ እንዲሆኑ አርጓቸው ሁለቱም ቀላል ነገር አ ሪሊ ሪሊ ያ ሂስቶሪካል እንትን ነው። ኢቨን ታግሏል ፊዚካሊ ቢል ክሊንተን አትላስት ሚሊየት ላይ የለም አላደርጎ ነገር ተደርጎ የኦስሎ ስምምነት እስራኤል እና ፍልስጤም የሚባሉ አገረ መንግስታት ጎን ለጎን የሚኖሩበትን የዘረጋ ነው ከዛ እሳቸው ወደ ሀገራቸው ሲመጡ አሁን የቀኝ ኃይሎች የሚባል እስራኤል ደግሞ ዘመተችባቸው። ዘመትችባቸው በሳቅራቤ ስቱ መታ ምን ምን ልውናለን ከዚህ በኋላ መሬት ለሰላም ነው። እሳቸው ሲለውጡ የነበሩት ሰላም ይሻላል፣ ዘላቂ ሰላም ያ በጦርነት ብዙ መሬት ይሰናል። በዚህም እኮ ስምምነት እኮ የተወሰኑ መሬቶችን እኮ አሳልፋ ሰታለች እስራኤል እነ ቤተልሔምን እዚህ ኢያሪኮ ያሉ መሬቶችን ሰጥታለች ተባረክ ከማለት ሌላ አንድ ጀመ ነገር ግን ሰላሟን ፈልጋ ነው እሱን ያደረገችው ሰላም በመሬት ነው ለውጡ እና እነዚህ ሁለት ትናንትና ፈፋ ለፈፋ ሲፈላለጉ የነበሩ ሰዎች አሁን በጋራ ለሰላም ሊያጽኑ ሲመጡ እስራኤል አመነች ወጣች ሰልፍ በቃ ማንን ሰልፍ የሚመራው በአብዛኛው ያን ጊዜው አፍላ ጎልማሳ ኔታ ነው የሚመራው። እንዴት ይሆናል? እንዴት መሬት እንሰጣለ? እንዴት እንመልሳለ? የሚል በዚህ በኩል ይደረግና ኢሳቅ ራቢንን ባይገርመ የያሴር ራፊያትን ካፊያ በጣም ተቋሙ ኃይለኛ ስለነበረ ይሳቅ ራቢን ማለት እስራኤል እንድትመሰረት በሽምቅ የተዋጋ ሰው ነው። በሙሉ ካሁን ስትመሰረት ጀምሮ ስትመሰረት ጀምሮ እያንዳንዳቸው ወታደሮች ናቸው። እስራኤል በፍልሚያ ውስጥ ያልነበረ የመጀመሪያ መሪዋ፣ ካልተሳሳትኩኝ ኔታንያሁ ናቸው እንጂ ሁሉም አሉ በሙሉ ከዚ በፊት የነበሩት የተጫሩ ቦምብ ላያቸው ላይ ፈነዳ፣ በደረታቸው የተሳቡ ምናምን ያሉ ትግል ላይ ነበሩ ናቸው። እና እኚህ ሰው ደግሞ በዚህ ምርኮ ውስጡ የነበሩ ናቸው፣ ራቢን። አሁን ግን እንትን ያለ ሲመጣ የሚቀጥለውን ትውልድ ሲያስቡ ሰላም ለማምጣት የሄዱበት መንገድ ነው። ከዛ የሁኔታ በዚህ ሲቀጥል በፍልስጤሞች በኩል ደግሞ የአሲራ ራፋት ይሳቅ ራቢንን ሲጨብጥ ያዩት እና የሙስሊም ብራዘርሁድ አታል የነበረ አሁን ወደ ሀማስ የተለወጠው ቡድን ሞተናል አለ። በምን ይሳ ሞተናል እንዴት አድርጎ ነው ያሴር አራፋትን ወይሱ ወይኛ የሚል አነሱ ነሱ። ስለዚህ ይጨብጣሉ እነሱም በዚህ በኩል የኦስሎን ተልኮ ዱቄት ለማድረግ በዛ በኩል ለኔታንያዊ የኦስሎ የሚባለው ነገር ገደል ለማስገባት ሁለት ኃይለኛ ኃይሎች ወጡ ማለት ነው። ሲወጡ ምንድን ያደረገው ሐማስ የእስራኤልን የአውቶቡስ ማቆሚያዎች፣ መናፈሻዎች፣ የገበያ ቦታዎች በአጥፍቶ ጠፊ የቦምብ ፍንዳታ አካሄዱ እያካሄዱ በርካታ ንጹሐን እስራኤላውያን ተገደሉ። ያን ጊዜ ኔታናዊ ያንን ደም እያሳዩ እስራኤል ደህንነትን ነው የምትፈልገው። ምንድን ነው የእስራኤል የምትፈልገው? ደህንነትን የምትፈልግ ከሆነ አያም ዘማን አሉ ማለት ይሄ እሳቸውን ወደ ፖለቲካ የተኮሳቸው ነበር። ቤዚካሊ ኢሳቅ ራቢን ኮንፊዝ ዶ ነው የሚባለው። ከዛ ለካ ጥሪ የተደረገ የኢሳቅ ራቢንን እንትን ምትደግፉ ሲባል ነቅላ ወጣች እስራኤል የሚደግፉ አሉ ይገርመሃል። ብት ተጥለቀለቀ ሰልፍ እኮ ሰላማቸውን ይፈልጋሉ። ስ ሰላሙን የሚፈልጉት በፍልስጤምና በእስራኤልዝ መካከል ሰላም ስንፍ ነው ተጎራብቶ መኖ ይፈለ ደግሞ ሊጎራበት የሚችሉ ህዝቦች ናቸው የውጭ ጨዋታዎች ባይኖሩ ይህን ነው ያሉት። ሲሉ ያን ጊዜ እዛ መድረክ ላይ ንግግር እንዲያደርጉ ያሲራ ማናውስ አቅራቢን ይጋበዛሉ። እዛ መድረክ ላይ በህይወታቸው የእስራኤል ሀገረ እስራኤል ተመስርታ ያለማየት በደሙ የከፈለ ሰው የእስራኤል አጥፊ ሆኖ ሲወገዝ ውስጡ የሚሰማው ነገር አሰብ ያን ሲያዩ ግን አይ ቲንክ በዛ ላይ መሞታቸው ብዙ ጉዳት የለውም። ራቢን ሂ ዋዝ ማይቲ ሃፒ ልክ ነኝ። ለህዝቤና ለሀገር የሚበጀውን ነገር አድርግ ያለው ሚስጋርግ ነበረ። እዛ ላይ ነው አክራሪ ቀኝ ሆነ እንትን በጥይት የገደላቸው እዚህ ከጀርባቸው አለ አንድ ጥይት በአንድ ጥይት የገደላቸው ማለት ነው። አሁን ይህን ለምን አነሳው? ይሄ በዚህ እያለ መጣን ብዙ ርቀት። እንዲሁ ደግሞ አንድ ቀን እስራኤል የቤንያሚን ኔታንያሁ በጣም አንድ የሚገርም ነገር እየሰሩ ነበር። የፍልስጤም ጥያቄ አለ። የፍልስጤም ጥያቄ ግን እያለ ጋዛንም ያው ይሰማን ነው ኢስራኤል ሻሮን ለሰጡ ውጡ ብሎ ሰጥተው ሰጥተዋል። እና ምዕራብ ዮርዳኖስም ራስ ገዞ ነው ተቋቁሟል እኮ የያሲር ራማላ እኮ የያሲር አራፋት ዋና ከተማ ነው። አታስታውስም? እንደ ራማላ ላይ ሄሊኮፕተር ማሳረፊያቸውን እስራኤል ስትቆፈራ እንደ እንዳያርፍ አውሮፕላናቸው አሁን እንዳያርፍ። ራማላ እኮ ቤተልሔም ጋር የተያዘ እኮ ትንሽ ጌት ካላማቸው ተረጋቸው። አሬል ሻሮን እንደ ከበቧችሁ ታውቃለህ? አራፋትን ከበቧችሁ። አዎ አይወጡ አይገቡም አድርገው ዘጉባቸው። አራፋት ምንድነው? የቁም እስረኛ የቁም እስረኛ። እዚች ጋር አንድ ሻማ አብርቷል። እዝች ጋር ሽጉጣቸውን ያስ እዚህች ጋር ሽጉጣቸውን ያስገብተዋል እዚህች ጋር ይጸለያሉ ይበላሉ ምናምን እልህ ይዘው በኋላ ምንድነው ጋዜጠኛ ሲያነጋግሯቸው ምን አሉ ምንም ሌላ አቅም የለኝም አሉ ግን መጀመሪያ ከፍቶ የገባው ይወድቃል በዚህ ሽጉጥ ነበር ያሉት ብዙ አልዳኑም ታመሙ ወደ ፈረንሳይ ምናምን ሄደው ነው የሞቱት እዚህ ድረስ ነበረው ያን ጊዜ አሪዮን ሻሮን ደግሞ እንዳትገሏቸው ብዙ ጥያቄ ነበረው አሁን ማነው ከቱኒዚያ ከስደት ከነበረበት ፌሎ መጥቶ ምዕራብ ዳርቻ ላይ ራስ ገዞ ነው መንግስት ሆነ፣ ተመሰረ መንግስት ጋዛ ውስጥም ጋዛን ድረስ ያስተዳድሩ ነበረ። አሁን ሐማስ ከየት ተነሳ ማለት ከጋዛ ከጋዛ እየተነሳ እስራኤልን ደም በደም ሲያደርግ፣ ኔታንያሁ ደግሞ እኔ ነኝ የማስቆመው እሱን ብለው ገቡ። እውነትም ይህን ማስቆም ችለዋል እና ታሪኮ ምን ተብሎ ቢታወስ ይሻሎታል ተብሎ ሲጠይቅ፣ በነገራችን ላይ ባህርያር ሻሮን ጊዜ የገንዘብ ሚኒስትር ነበሩ። የገንዘብ ሚኒስትር ነበሩ። ኔታንያው ከኮሚኒስታዊ ከሶሻሊስታዊ የኢኮኖሚ አስተሳሰብ ውጪ አሁን ያለችውን የእስራኤል ኢኮኖሚ ያበጁት እሳቸው ናቸው ይባሉ። የኢኮኖሚ ማለት ነው። ነገር ግን ታሪኮ በምን ይታወቅ ሲባል የእስራኤል ጠባቂ ይበቃኛል አሉ ገብተዋል። አሁን በዚህ መንገድ የሚኖር ሰው ነበሩ ኔታንያዩ። ኦክቶበር ሰባት እስኪመጣ ኦክቶበር ሰባት ከመምጣቱ በፊት ከአረብ ሀገሮች ጋር በታሪክ ለመጀመሪያ ጊዜ ከተባበሩት አረብ ኤሚሬት፣ ከባህሬን ጋር ከሱዳን ጋር በሂደት ላይ ነበሩ። ሱዳን አሁን ራሷ ጦርነት እያደረጉ ዋናዋ የአረቡ ዓለም መሪ ሳውዲ አረቢያ ብቻ ነበር። ከሳውዲ አረቢያ ጋር የዲፕሎማሲ ግንኙነት ተፈረመ ማለት

መሪዎች ናቸው እነዚህ ሙሐመድ ደፍ የዚህ የአርሚው ሀላፊ ነው ኢራን ውስጥ የሞተው ነው እሱ ኖ ኖ እሳቸው ኢስማኤል ሀኒያ ናቸው የተባበሩት አረብ ኤሚሬትስ ነበረ የሚኖሩት ኖ ኳታር ነበር የሚኖሩት ግን ኢራን ነው ለእኛ አሁን ላሉት መሪ አይደል እንዴ ለእኛ አሁን ላሉት መሪ በዓለ ሲመት መጥተው ነው እዛው አውሮፕላን ጣቢያ ላይ የተገደሉት አይደለም የእንግዳ መቀበያ ውስጥ ነው የሞቱት በኢራን በኢራን እስላማዊ አብዮት ዘብ በጣም በኢሊት ፎርስ በሱ ብቻ የሚጠበቅ ልዩ የጠበቀው የጠናከረ ቦታ፣ እዛ ቋሚ ቤት አላቸው ሲመጡ የሚያርፉበት። ሁለት ሰዎች ገብተዋደ እንደውም እንደዛ ነው የሚባለው። ብቻ ውልብ ያሉ ሰዎች ነበሩ ነው። ብዙ ነገር ተብሏል። ዛ ነው የሞቱ የገደሏቸው ማነው? እስማኤል ሀኒየህ እነዚህ አራቱ ግን ቅድም የጠቀስኩ እስራኤል ግብጽ ያዘናጋት ጊዜ ትዝ ይልሀን፣ ግብጽ ያዘናግታ የእርቱን አልከፈተችም። የእሱ ሐምሳኛ ዓመት ላይ የዕለት ዕለት እኮ ነው። ኢግዛክትሊ ኢግዛክትሊ። ቱሪስቶች እንግዲህ እስራኤል ያው በተፈጥሯ ታውቃለህ፣ እስራኤል ጭልጥ ያለ እንቅልፍ ቢወስዳት ግራ ይነው አለ፣ አይተኛም ታይናለች። የዛን ቀን ግን ኢትዝ ላይክ ምንድን ነው የሚባለው የእንቅልፍ ክኒን እንደወሰደች ያትቁጠረው ለጥ ብለት እስራኤል ደባቴ ውስጥ አሁን በምን ጀመሩልህ ግንቧል አይደል ስራ አጥራለ ታይለኛ አጥር እሱን በእንትን በምንድን ትራክተር ነው ይሄ ትራክተር እየገፉት፣ አዎ ወረደሱት ከዛ የሐማስ አየር ኃይል ይሄ ግላይደር በግላይደር በዛ ውስጥ በባህር ገቡና ያንን የኦክቶበር ሰባት ጥቃትን ፈጸሙ። ከመቶ ሰው በላይ ሚዘይሩ ከመቶ ወደ 200 ምናምን ይዘው ሄዱ። አንድ ሺህ ሁለት መቶ እስራኤላውያን ያው በሚዘገኑ ሁኔታ አለቁ ማለት ነው። ከዛ በኋላ ነው ዘጊቶ ነው ውጊያው የጀመረው እስራኤል እንደምትለው አንድ ሺህ አንድ ሺህ ስድስት መቶ ገደማ የሐማስ ስንትሮችን ግድዬ ያስቀርቻቸዋል ነው ትለው። እዛ በንትን አዎ፣ በዛ ጦርነት ይሁንና፣ ይሄ የሆነ ከዛ የጋዛ ጦርነት ፈነዳ። የጋዛ ጦርነት ሲፈነዳ፣ ሄዝቦላ አቁሚ የሚል የመቀናቀን ጦርነት አብሮ ጀመረ። አታቅ አላለም አሁን ይሄ መቆረቋቆስ ትለዋለ እነሱ ያ ካቱሻ ወይም የሆነ ሚሳይል ይተኩሳሉ፣ እስራኤል ሄዳ በአየር ትመታለች። እንዲህ እንዲህ ሲባል ከቆየ በኋላ እዚ ያለውን የጋዛውን ጦርነት የሐማስ የማዳከም ስራ ከተካሄደ በኋላ እስራኤል እንደገና ወደ ሄዝቦላ ላይ ዘመቻ አደረገች። እና ያ ዘመቻም ዝግጁ ነበር ሄዝቦላ በአንድ ጊዜ እና ራሱ የሄዝቦላው መሪ ናስራላህ የተናገሩት ነው እኔ አልጠበቅነውም፣ አላወቅንም። ሆኖም ማቀን ቤትኛው ማለት ምን ያለ ያቺ ሄዝቦላ እንደ በእንትን ፔኔትሬት የማይደረግ ሀይል ነው። በፍጹም ከመሬት በታች ነው። ራሱ ያላቸው ኮሚኒኬሽን ሚስጥር ነው። ቲክቶክ ነገር በጆሮ መልእክት የሚተላለፍባት እቺ እኮ መልእክት ነው የምታስተላለፍ አታወራም። ሜሴጅ ሜሴጅ ነው። ታሜ መሳዝነን በዚህ ሰዓት አይነት ነገር ነው የምታ ምክንያቱም ከተጠቀምክ እስራኤላለች ሰብራ ትገባለች ትሰማሃለች። ስለዚህ ይህን ለመከላከል የሚያደርጉት ነው። ቀደም ባለ ዝግጅት ራሷ አሰሪ ሻጮና ይህንን እንትን በእጃቸው ይዘዋል። ለእነሱ አክሰጧቸው፣ ለራሳቸው ይዘዋል። የመጀመሪያው የእስራኤል ጥቃት የጀመረው ይህንን የያዙትን በመግደው ፈነዳጃቸው፣ ፈነዳጃቸው ዋና ዋና ጽሁፎቸን አሁን በዚህ ተገርመው ሳያበቃ ወኪቶኪ ደግሞ ይህች ሬዲዮ ነች። ወኪቶኪ የት ነው ምንድን የሚባለው ፖሊስ ሲናገሩ አላቸው አጋዘን፣ አጋዘን የት ነው? አርባምስት አስር ትላለህ። አርባምስት ነገሩ ይተዋውቃል። እንደገና እሱ ፈነዳ እላቸው አዎ፣ በዛ መንገድ ሄደ። አሁን ወለፊት አደን ህዝቦ ላይ ያወቀው ኢራን የሚያወቀችው ነገር ምንድን? ኦ ጋድ ከዚህ ስቀጥሎ ምን ሊሆን ይችላል? ምን እስራኤልን ማታቀዋል። ከዛ በኋላ ያ ሁሉ ድብደባ ሲመጣ መሳሪያ የተቀመጠበት እያንዳንዱ ጉድባ ያ ይመታየማል ማለት ነው። ምንድነው ኮምፕሮማይዝ ይሆናል ማለት ነው። አሁን በዛ ፍጥነት ተሰባብረ ቶሎ ብለ ይጠበቅ የነበረ እኮ የኢራን ኤክስፐርቶች ምናምን መጥተው የሌላ የኮሚኒኬሽን ሲስተም እንደሚዘርጉ ማድረግ አልነበር እኮ፣ ግን ጊዜ አላገኙ እና ስራ ላኩ ሞቱት። ቤዚካሊ ጠቅላላ ድርጊቱ ኮምፕሮማይዝ ሲሆን እኮ ናስራላ እኮ ከመሬት በታች ከዛ ክምር ከሚያስወቅ ስር እኮ አስቸኳይ ስብሰባ እያደረጉ ሆን ያሉት እንዴት እዛ ቦታ መሆናቸውን ኢንፎርሜሽን አለ። እስራኤል ሴኩሪቲ እንዳለ ተይዘዋል ተይዟል። በዛ ስደበድብ በነበረበት ጊዜ እያንዳንዱን የሄዝቦላን ኮማንደር አዛዥ ገብተዋል። እነዚህን ትበላል። ለምን? ዋናው መረጃው ነው። ይህን መከላከል አልቻሉም። ይሄ ታሪክ በዚህ መንገድ ተለውጦ ይሄ ሁሉ ተደርጎ ግን ይሄ ጦርነት ሊቆም አልቻለም። አዎ ከአሁኑ የሰላም ስምምነት ቢያንስ የተወሰነ ደረጃ የተኩስ አቁም ስምምነት ለማድረግ ጥረት እየተደረገ ነበረ። እንደገና ተመልሶ ወደኋላ። አሁን ዲፕሎማቲካሊ ደግሞ እስራኤልን ዋጋ እያስከፈላት ነው። አሁን ሀማስ ላይ ተኩስ በሮኬት ላይ ደበድብ በምናምን ይችላል። ገና አልጠፋም አለ። አሁን እሱን ለማጥፋት እስራኤል ሙሉ መሬቱን ለመከታተል ነው ጋዛ እየገባች ያለችው። ፈረንሳይ ማዕቀብ አውሮፓያኖች ማዕቀብ እንጥላለን ብለው ትንብር ዝተዋል። እንግሊዝ የነበራትን የንግድ ውይይት ታቁማለች። ሳውዲ አረቢያ ደግሞ ከእስራኤል ጋር ያለኝን የዲፕሎማቲክ ግን የማች አፋፍ ላይ ደርሶ የነበረው እሱን የማደርገው በመዋቅር ደረጃ የፍልስጤን መንግሥት እንዲመሰረት የሚያስችል መሰረታዊ ነገር ሲጣል ካልሆነ በስተቀር አልፈርምም ስትል ነበር። አሁንስ በሳውዲ አረቢያ ውጭ ጉዳይ ሚኒስትር የሚመራ የተባበሩት አረብ ኤሚሬት፣ የኳታር እና የተወሰኑ ሀገሮች ስማቸውን ይርሰዋች እና የቱርኩን ውጭ ጉዳይ ሚኒስትር የያዘ ልዑካን ቡድን ነገ እሁድ ራማላ ያርፋል። በቅር መሰረት ማለት ነው። የምዕራብ ዳርቻ ፕሬዚደንት መሐሙድ አባስ ባደረጉት ጥሪ ማለት ነው፣ ለስብሰባ እቅድ ተይዟል። እስራኤል አትገቡም ብላለች እነኝህ ሀገሮች። ይሄ ደግሞ የራሱ አንዱ ነገር ሌላውን ነገር እያደረገ እንደሚሄድ ለማሳየት ነው። እዚህ ላይ ነው ሳምንቱ ያለው። ለነገሩ ከዚሁ ጋር እንደ በጎጎን ደግሞ የሚጠቀሰው አሜሪካ ቢያንስ ፊቷ መለስ አድርጋ የቀን የተኩስ አቆም በሁለቱም ወገኖች እንዲደረግ ሀሳብ አቀርባለች። ዛሬ ሀማስ ምላሽ ይስጣል ተብሎ ይጠበቃል። አትሊስት እቺ ጋር ከተገኘች የሁለት ወር ሰላም ስምምነት ተኩስ ማቆም ከተቻለ ትንሽ ፋታ አካባቢ ላይ ሰላም አየር ይተነፍስ ይችላል የሚለውን ነገር እንይዛለን። ሰዓታችን ይሄዶብናል።